እንደም የጀመርናት የአይፒ ወር ያለች የፕሮቴክሽን ሌቭል የምንገልጽባት ከእሱ ጋር በተያያዘ እንግዲህ አይፒን ካነሳን አይቀር ዋናው ዓላማ ምንድን ነው? የኤሌክትሪክ መኪናችን መጠበቅ ነው። አሁን ክረምትም ስለሆነ የዋተር ፕሩፊንግ ሌቭሉን እንደተጠበቀ ማስቆየት የሚቻለው እንዴት ነው የሚለውን አውርተናል። ከዛ ጋር በተያያዘ መኪናችን ዋተር ፕሩፍ እንደሆነ የዋተር ፕሩፍነት ሌቭሉን እንደጠበቀ ቢሆንም የኤሌክትሪክ መኪና ቻርጀራችሁ ደግሞ ዋተርፕሩፍ ካልሆነ ችግር ነው። ለእርጥበትና ለሂሚዲቲ በተጋለጠ ቁጥር ሾርት ሰርኪት መስራት፣ እንደገና ደግሞ ዋናው የኤሌክትሪክ ተሽከርካሪ የሀይል መመገቢያ ጣቢያ እንበለው፣ ኦንቦርድ ቻርጀር ኮምፒውተራችሁን ያበላሸዋል። እዛ ላይ ደግሞ ዳይዶች ከተቃጠሉ ትልልቅ ወጪዎች ወደ ማምጣት ይካሄዳልና የኤሌክትሪክ መኪና ባለቤቶች የቻርጀራችሁን ጉዳይ ችላ አትበሉት። የነዳጅ መኪና ትነዱ የነበረ ጊዜ ሰፈር ውስጥ ባለ ምንድነው ቺፍ ቼን የሚባለው ውስጡ ውሃ ካለ በጣም ኃይለኛ ከሌላም ነገር በአድ ነገር ጋ በአድ ጋ እንደሚቀላቀል ሁሉ ምትመግቡትን ነገር ለነዳጅ መኪናችሁ ትጠነቀቁ እንደነበረው ለኤሌክትሪክ መኪናችሁም ተጠንቀቁ። የኤሌክትሪክ ቆሻሻ አለው። ስለዚህ እናንተ ባልታጠበ ማንኪያ እንደማትበሉ ሁሉ ለመኪናችሁም ጥሩ የፕሮቴክሽን ሌብል በሌለው ቻርጀር አትመግቡት። ቆሻሻ አለው ስንል አንድ የዋተር ፕሩፊንግ ሌብል፣ ሁለተኛ ከዚህ በፊት ጠቅሰናቸዋል። ከተማችን ያለው የሀይል ማዋዠቅን እራሱ ጋር ውጦ ማስገራት አለበት ወደ መኪናው መሄድ የለበት። መኪናው ፓወር ባላንሱን መስራት ይችላል፣ ግን ያንን ሲሰራ የሚፈጠረው ኦፕሬሽናል ሂት በጣም ከባድ ነው። ሌላም ነገር ዳሜጅ አለ። በነገራችን ላይ ሃይቴንሽን ኬብሎችና ሰፊ ደሮች ምንድን ነው የሚገጥማቸው? በኦቨር ኦፕሬሽናል ሂት ምክንያት ፕለጎች ያላቸው የዋተር ፕሩፊንግ ሌቭል እንዲታጣ ይሆናል። አሁን ለምሳሌ ሀይለኛ የኤሌክትሪካል እንቅስቃሴ ያላቸው ኢንቨርተር፣ ኮንቨርተር የመሳሰሉ ኤሌክትሪክ መኪና ፓርቶች ፕለጎቻቸው ሀይለኛ ሙቀት እንዲያስተናግዱ እና ዋተር ፕሩፍ እንዲሆኑ ተብሎ የተቀመጠላቸው ሃይድሮካርበን ጋስኬት አለ። ያ ጋስኬት በሙቀት ብዛት ይሰነጠቃል። ምንም ጥያቄ የለውም። አይደለም እሱ የሃይቴንሽን ኬብሉ ሬዚስተር ነው የሚባለው ይሄ ኦሬንጅ ቀለም የምናየው እንትን ፕላስቲክ። እሱ ተሰንጥቆ ቀጥታ ኤክስፖዝድ የሆነ ሃይቴንሽን ኬብል ሊኖረን ይችላል። ዊችሚንስ በጣም ትልቅ አይነኛ ክራይሲስ ነው የሚፈጠረው። እሱን ተጠንቀቁ። ሌላኛው ሰርጅ ፕሮቴክት የሚያደርግ መሆን አለበት። ይሄ መፍጫህን ወይ ስልክህን ወይ ኮምፒውተር ወይ ማከፋፈያ ላይ ስትሰካ ብልጭ ብሎ ሶኬቱን ሲያቀልጠው ያ ማለት ሰርጅ ነው። ውቺዝ ኤሌክትሪካል ዌቭ ማለት ነው። ይሄ በአብዛኛው የሚፈጠረው ከትራንስፎርመር እስከ ሶኬታችን ባለ ውስጥ ነው። ስለዚህ ቻርጀሩ ነው ዋጥ አድርጎ ማስቀራት ያለበት። እሱን ካልሆነ ኦንቦርድ ውስጥ ያለ ዳዮድ በርን ያረግና ያው በአብዛኛው የምናውቃቸው የኦንቦርድ እንትኖች ሲልድ ናቸው። ስለዚህ ሙሉ አዲስ ነው የምትቀይረው እንደ ቦርድ ቴክኒሽያን ጋር ወስደ ራሱ ዳዮዳን አስነቀለ ማድረግ አችልም አብዛኞቹ መኪናች ሶ ያ ደግሞ አዲስ ቦርድ ሲባል ሌላ ወጪ ነው። እሱን ተጠንቀቁ ነው። ሌላኛው ቢዋይዲ መኪና ላይ ኤሌክትሪክ መኪና የምትገዙ ሰዎች የጎማ መንፈያ አለ አይደለ? እቺ ነገር ቴስት ስላሰራዋት ነው ማውራት የቢዋይዲ መኪኖች ላይ በፎም የሚሰሩ ይሄ የፍሊት እቃ የሚመስል ካን ነው ጣሳ ነው ግን በጎማ ፎም ታገናኘ እንትን ኤሌክትሪክ መኪና ጎማ ወይም ደግሞ ዋኛውም ተሽከርካሪ ጎማ የምን ኬሚካል ኢኩዌሽን ድብልቅነውእታውቃለ የሃይድሮካርብን የዳይቤንዞሊን ፓሮክሳይድእና የፖሊሪቴን ቀለቅል ነው ሶስቱ ነገሮች ሲዋህዱ ነው እንትን ሊሆን የሚሚችለው ጎማ የምንለውን ነገር ሊፈጠር የሚሚችለው የጎማን ኬሚካል ኢኩዌሽንን ለመበተን የሚያስችል አቅም ያለው ጎማ መንፊያ ነው እየተላከልን ያለ ያ ማለት ምን ማለት ነው? ይሄኛው ፎሙ ከኦክሲጅን ጋር ቦንድ ሲሰራ እንትን ያደረጋል፣ የሃይድሮካርበንን ፖሊሪቴንን እና ዳይቤዞሊን ፐሮክሳይድን መበተን ይችላል። ያ ማለት ሀይ ስፒድ ላይ እየነዳህ በሱ ጎማ መንፊያ ኢንፍሌት አድርገኸው ሀይ ስፒድ ላይ ስትነዳ ከኦክሲጅን ጋር በከፍተኛ ሪቮሉሽን ሚክስ እያረከው ነው። ወይም ደግሞ ኬሚካል ኬሽን ሊሰራ እያረከው ነው። ያ ሶስቱ ቦንዶች ሲበጠሱ ኢሪፔረብል ዳሜጅ ነው የሚደርሰው ማለት የማይጠገን። አሁን ለምሳሌ ሚስማር ቢበሳ ሪፔረብል ዳሜጅ ነው በቲዩብለስ ኪት ትጠገነው እና ጎማ አየር ነፍተህ ትሄዳለ። ኢሪፔረብል ዳሜጅ ሲሆን ግን ብትን ነው የሚለው በቻይኒዝ ማርኬት ላይ ለምንድን ነው እንደዚህ አድርገው ሰሩት የሚባለውን ጥያቄ ሲነሳ፣ ጎማችን የሚያፈነዳው ከሆነ ለምን እንደዚህ ላኩልን የሚል ጥያቄ ይነሳል። ግን ዋናው ነጥብ ምንድን ነው? ቻይኒዞች ምንም ያክል ፖፑላር ቢሆንም እኛ ሀገር ይሄ ፖፑላሪቲው መጠን ቢለያይም፣ ቻይኖችም እነዚህ መኪኖች ይነዷቸዋል፣ እ እኛም እንነዳቸዋለን። እኔ አዘ ማኒፋክቸረር እንደ አምራች ራሴ የምነዳውንም አንተ የምትነዳውንም መኪና የማመርትልህ ከሆነ ተመሳሳይ ፓርት ኮንሳምሽን ይኖረናል ማለት ነው። ተመሳሳይ ፓርት ኮንሳምሽን ካለን አንተ በምትገዛው ልክ እኔ መግዛት አለብኝ። ስለዚህ አዘ ማኒፋክቸረር አያዋጣኝም። ስለዚህ ምን ማድረግ አለብኝ? ለአንተ ስፔሻል ዲማንድ እንዲኖር ሎወር ኳሊቲ የሆነ ቻርጀር፣ ሎወር ኳሊቲ የሆነ ጎማ መንፊያ መላክ አለብኝ። አዘባክ ቼክ ስታደርግ የቢዋይዲ ካምፓኒ ጎማ አብዛኞቹ ኢቪ የሚጠቀሙት ጎማ ማኒፋክቸረራቸው እህት ኩባንያቸው ነው። ይህንም ፊገራው ታርጊያለ። ስለዚህ እሱ መኪና ሲሸጥልህ ሲስተር ካምፓኒው ምን ማድረግ አለበት? ጎማ መሸጥ አለበት። ሶ ሪተርን የሚያዋጣው ምን ሲሆን ነው? የሰጡህ ጎማ መንፊያ ጎማህን መተርተር አለበት። ሶ ኢንኬዝ፣ ተጠቅማችሁትም ከሆነ አሁን ለምሳሌ ኢመርጀንሲ ኬዝ ላይ ያገለግላችኋል? ወዲያው ወደ ከተማ ጎሚስታው ዳለበት ቦታ ስትደርሱ ታስተናፍሱትና በንጹህ የኮምፕረሰር አየር ትሞሉታላችሁ። መልሳችሁ እሱን ታስተንፍሳችሁ እንደ አዲስ ትሞሉታላችሁ። እንደ ፍላሽ ይሄ አይባ አየር ፍላሽ እንደማድረግ ማለት ነው። ካልሆነ ውስጡ ያለው ያ ኬሚካል ከኦክሲጅን ጋር ቦንድ ሲሰራ ሃይድሮካርበንን፣ ፖሊዩሪቴንን፣ ዳይቤንዞሊን ፐሮክሳይድን የመተርተር የሚገርም አቅም አለው። ያ ደግሞ የፊት ጎማ ላይ ሲሆን ደግሞ ትልቅ ዳሜጅ ያደርሳል። ቦዲ ላይ ከተጋጨ ባምፐር ምናምን ሰምቲንግ ቦዲ ፓርትም ሸጡ ማለት አይደለም። ዛ ቢ ሜክ ሪተርን ኦፍ ኢንቨስትመንት ኢን ቻይኒዝ አዎ በቻይና ብቻ ሳይሆን የትኛውም ተቋም ትልቁ ኢንቨስትመንቱ ስፔር ፓርት ና አክሰሳሪዎች ናቸው ኤግዛክትሊ በግልጽ እሱ ደግሞ የምታውቀው የሚገርምህ ለመገጣጠሚያ የሚገነቡት ሼድ አንድ በጣም ትልቅ 20 ሄክታርና የሚሆን ትልቅ ሼድ ከገነቡ የእሱ አይነት 10 11 ስፔርፓርት ማኒፋክቸሪንግ ነው በትክክል ይሄ ነገር ነገ መታወቅ አለበት አንዳንዴ መኪኖች ኢትዮጵያ ውስጥ ገቡ ሲባል አንዳንድ ሰው ስፔር ፓርት አለው የለውም፣ ለራሱ ሲል ነው የሚያስገባው። ምክንያቱም ትልቁ ትርፉ እዛ ላይ ነው ያለው። ኤግዛክትሊ በነገራችን ላይ እኔ ሁሌ በኮንሰልቲንግ ኦፊስ ለክላያንቶች ሁሌ የምለው ነገር አለ። አንተ ቢዩአይዲ ከገዛ አክወሰሽ እሱ ደግሞ ዶንግ ዶንግፌንግ ከገዛ አንተ የቢዩአይዲ ተከራይ ነህ፣ እሱ የዶንግፌንግ ተከራይ ነው። አሴት ነው እየጣሉባቸው ያሉት። ምክንያቱም መኪና ኦን ማድረግ ማለት ኮንቲኒየስ ኢንጌጅመንት ዝ ካምፓኒ መፍጠር ማለት ነው። ስለዚህ አንተ ሰርቫይቭ ለማድረግ መኪና ራን እንዲያደርግልህ ፓርት ትገዛቸዋለህ። ኪራይ ከፈልክ ማለት ነው አዶኒ ለዶንግፌንግም ለሌላም መኪና ተከራይ ሆነ ለእነሱ ኪራይ ይከፍላል። እነሱ ማርኬት ላይ እንዲቆዩ አሴታቸውን እኛ ላይ ነው የሚጥሉት። ስለዚህ ይሄ ኪራይ ኮ ስትከራይ ቤተር ፕራይስ ብለህ እንደምትፈልገው ቤት ላይ የፓርት ኮንሳምሽንህ ዝቅ ለመቀነስ ሃይ ኳሊቲ ምናምን እያለ የምንፈልገው ለመኪና ካምፓኒው የምትከፍለውን አሟውንት ለመቀነስ ነው። ስለዚህ ቻርጀራችሁን ተጠንቀቁ። ማኒፋክቸረር ላከ ማለት በጣም ብዙ ጊዜ አግሎች የተናግረል ነው። ቢዋይዲ መኪና ውስጥ ቢዋይዲ ብራንድ ቻርጀር አገኘህ ማለት ፕሮቴክሽን ሌቭሉን አሟልቷል ማለት አደለም። እዚህ ጋር ሊያዝህና እንጨርሷለን ማስታወቂያ ሰምተን ቴክስቱንም ጊዜው ልምጣ በዛውም ሀሳብ ካለ ጥያቄ እንጠይቃቸው። ቅድም አይፒ ሬቲንግ ላይ ስናወራ ነበር አለ። እስቲ አይፒ ሬቲንግ ላይ ምን ተገነዘባችሁ? ወይም ቻይና ላይ ምን እየተፈጠረ ነው? አንዱን የነገረን ሰው መቶ ብር ካርድ እንሸልማለን። ቻይና ላይ ምን ይመልሷት። እንመለሳለን እውነት ነው። የጄ አውቶሞቲቭ ነው። የጀመርናቸውን ሀሳቦች አጠቃለን እንወጣለን። ብዙ አድማጮቻችን እየተሳተፉ ነው። ፍሬወት እንግዲህ አትቀርም አለእና ላሸልማት ብዬ ስልኳን ሳሊዝ ቼ ወጠውና ጣም ቅርስታ አላሻለምኳትም አብአላ ነበረ አባላችን ነች እ ባትገኝም አባል። እንቀጥል። ስለዚህ እስካሁን ድረስ ሶስት ነጥቦችን አንስተናል በአይፒ ጉዳይ፣ በኢቪ ቻርጀር ጉዳይ መኪና ላይ አንስተናል። ሶስተኛ አራተኛ ነጥብ ጠራ ድርገ እንግለጽ እና አራተኛው ነጥብ አክሰለሬሽን እና ዲሰለሬሽን ምንለው ነገር አለ። ኤሌክትሪክ በጣም ላይት ሲለቀቅ ሲወነጨፉ እናያቸዋለን እና ኤሌክትሪክ መኪኖች እንደዛ መታደርጉ ከሆነ የሚገርም የጎማ ወጪ ነው የሚጠብቃችሁ። ዲሰለሬሽንም ስታደርጉ የነዚህ መኪኖች ፍሬን አያያዛቸው ወይም ደግሞ ፍጥነት አቀናነስ ዲሴለሬሽን ምንለው በጣም ሀርሽ ነው እና የብሬክ ፓድ፣ የዲስክ ወጪ፣ የጎማ ወጫችሁን እያሰባችሁበት በከፍተኛ ሁኔታ ኤሌክትሪክ መኪና ጎማ ይጨርሳል የሚባለው አነዳዳችሁ ነው እንጂ መኪናው ጎማ ይጨርስም። ስትነሱ አንድ ክብደትም አለው፣ ሁለት ደግሞ ኃይለኛ አክሰለሬሽን ነው የሚለቁበት። ያው ኢቪ ታየር ሲባል ኮ ከኖርማል ከነዳጅ መኪና ጎማ የተሻለ አቅም ስላለው ነው። ስለዚህ እንደዛም ሆኖ ግን በፍጥነት ነዳጁን የአክሰለሬሽን ፔዳሉን ስትጫኑት ይወረወራል። በፍጥነት ስትረግጡት ይቆማል። ያ ደግሞ የጎማችሁን እድሜ ይጨርሰዋል። የዛ ጊዜ የኤሌክትሪክ መኪና ጎማ አይቆይም፣ ወይም ደግሞ ጎማ ይጨርሳሉ የሚለው ወሬ ይወራል። ያ ትልቅ ወጪ ስለሆነ እሱን ተጠንቀቁ ለማለት ነው። ሌላኛው ስፔሻል አይዲ መኪኖች ላይ አይዲ ፎር አይዲ ሲክስ ከማጠባችሁ በፊት በዚህ ሳምንት ሶስት ኬዝ ገጥሞኛል። ከዚህ በፊት ብዙ ኬዝ ገጥሞኛል ግን ዊንድ ሽላቸው ወይም የግንባር መስታወት የምንለውን እየሰበሩ እየመጡ ስለዚህ ሰርቪስ ሞድ ላይ አድርጋችሁ አንሱት። ከማጠባችሁ በፊት ብድግ ያረጋችሁት ራሱ ከመለሰው ዊንድሽልዱን ይሰብሯል። ምንም ጥያቄ የለውም። ስለዚህ ስክሪናችሁ ለኢንፎቴመንት ስክሪን ላይ ግቡና ሰርቪስ ሞድ አድርጋችሁ ጠቡ። ካልሆነ ዋይፐር ሳይነሳም ብታጥቡ ይሻላችኋል። ሰርቪስ ሞድ የቱ ጋር እንደሚደረግ ካላወቃቸው ይህንን ባለቤቶች፣ በተለይ መኪና ጣቢያዎች አብዛኞቹ ላያውቁትም ይችላሉ። ስለዚህ ይሄ ነገር ራሳችን ሰርቪስ ሞድ ላይ አድርገን ብንሰጣቸው አሪፍ ነው። እንደዛ ካልሆነ የዊንድ ሺልድ ወጪ ለማኑዋል ሌይ ሊሆን ነው። ላቪያጆ የሚያጥበው ምስኪ ልጅ ላይ ሊወድቅ ነው። ስለዚህ አሁን ሁሉም የሌት መኪና ስለ ሌት መኪና ማወቅ አለበት። ምንለው ባይኖረንም ማወቅ አለብን። ምንለው ለእንደዚህ ለእንደዚህ ነው ኪሳራ ውስጥ የሚከተል ራሳችን። ግት ነጥባችንን አጠቃልናል። ወደ ጎስሽ እንመለሳለን በመጨረሻ አዎ። ሬንጅ እዚህ ላይ በተደጋጋሚ ሲወራ ነበርና ሬንጅ ቀንሳል፣ ሬንጅ ቀንሳል የሚባሉ ወሬዎች አሉና እነሱ ነገር ክሊር መደረግ አለበት። ምንድን ነው ነት ትክክል። በተለይ የቻይና መኪኖች ላይ ሬንጃቸው ከተባለው አራት መቶ ከተባለ ትክክለኛ አራት መቶ አይሄዱም። አምስት መቶም ከተባለ እንደዛ ትክክለኛ አምስት መቶ አይሄዱም ይባላል። የሆነ ሳለም በጣም መነጋገሪያ ሆኖ ነበር በአንድ ተጽዕኖ ፈጣሪ ግለሰብ ምክንያት ምንም እንኳን የተናገረበት አውድ ትክክል ባይሆንም ፌክ ሶፍትዌሮች እየተጫኑ ነው ምናምን የሚል ነገር ሀሳብ ነበር የተነሳው። እሱ ትክክል አይደለም ነበር ግን፣ ሁላችንም እንደ አየ ነው ማለት ነው። የባሲ ጉዳይ ነው፣ የባሲ ኪሎዋት ጉዳይ እንደሆነ ግልጽ ተደርጓል። ትክክል ግን፣ መሰረታዊ ነገር አለ በዚህ ላይ የሚታይ ማለት ነው። የመጀመሪያው ምንድን ነው መኪኖቹን ሬንጃቸውን እንዲተርማይን ያደርገው ማን ነው የሚለው ነገር ወሳኝ ነው። እንዲሁም ለምን አይነት አገልግሎት ታስበው ነው የተሰሩት የሚለው ነገር ወሳኝ ነገር ነው። ስለዚህ መኪኖቹን ሬንጃቸውን የወሰነው እዛው ቻይና የሚገኝ ሲኤልቲሲ ሜዥርመንት የሚባል የቻይና ላይት ዲዩቲ ቬክል ቴስት ሳይክል የሚባል እንግዲህ ሜዥርመንት ነው ማለት ነው። ያ የሚሰራው በቻይና ብቻ ና ብቻ ነው። ምን ተፈጠረ? እነዚሁ መኪኖች ለምሳሌ ቢዋይዲ ሴገል ወደ ኢሮፕ ገባች። ቅርብ ጊዜ ነው የገባቸው መረጃም ሰጥተናል ለብዙዎች ማለት ነው እዛ ስትገባ ከነበረው 405 ኪሎ ሜትር ወደ ታች ተወርውሮ ወደ 315 ኪሎ ሜትር በአንድ ጊዜ ቻርጅ ሆነ። ለምንድን ነው ይሄ ነገር የተፈጠረው ሲባል እዛ ጋ ያንን ሜጀርመንት የሰጠው ሲኤልቲሲ ነው። ኢሮፕ ሲገባ ግን ደግሞ ልኬቱን የሰጠው ማን ነው? ደብሊውኤልቲፒ የሚባል ውርልድ ዌይድ የሆነ አለም አቀፍ የሆነ ተቋም ነው። ከሁለቱ የትኛው ትክክል ነው የሚለው ነገር ነው አሁን ሊያጨቃጭቅም ትክክለኛው ውሳኔም ለመወሰን የሚመቸው ማለት ነው። ከሁለቱ ትክክለኛውን ነገር የሚወስነው ደብሊው ኤልቲፒ ሜጀርመንት ነው፣ ምክንያቱም ዓለም አቀፍ ስለሆነ የሲኤልቲሲ ቻይናን ብቻ ተኮር ያደረገ ለዛውም ከተማን ብቻ ታርጌት ያደረገ ሜጀርመንት ስለሆነ ነው ልዩነቶች እየተፈጠሩ ያሉት። እጅግ እናመሰግናለን። ሰዓታችን ተጠናቋል።